ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ተከታታዮች እንደምን አላችሁ? ይህ የረፋዱን የተመረጡና የተወደዱ መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። በቅድሚያም ርዕሶቹን በማስቀደም እንጀምራለን። አስገዳጅ መመሪያ በዛሬ ዕለት ተሰምቷል። ይህም አስገዳጅ መመሪያ ለሁሉም ባንክ ተጠቃሚዎችን በሙሉ የሚመለከት መሆኑን ተመልክተናል። ዝርዝሩን እንደሚከተለው እናቀርባለን። ከ264 ሚሊዮን ብር በላይ ዕቃዎች በቁጥጥር ስር መደረጋቸው በዛሬ ዕለት ተሰምቷል። ታደምጡታላቸው። ለበርካታ ወጣቶች የሥራ ዕድል ሊፈጠር መሆኑ በዛሬ ዕለት ተሰምቷል። በሌላ በኩል በቅርቡ ወደ ኢትዮጵያ የገባው ኩባንያ በኢትዮጵያ ስራውን በይፋ መጀመሩን በዛሬው ዕለት አስታውቋል። የወርቅ ዋጋ በዓለም የመጀመሪያ የሆነውን የሽያጭ ሪከርድ መስበሩ ተሰምቷል። ምን ያክል ተሸጠ? እንዴትስ በዚህ ቅጽበት ሊተኮስ ቻለ? የሚሉትን በተጨማሪም የኢትዮጵያ አርቴፊሻል ኢንተልጀንትን በሚመለከት አዲስ መረጃ ተሰምቷል። ይህንንና መሰል መረጃዎችን በዚህ ሰዓት የምናስደምጣችሁ ይሆናል ቪዲዮ ላይ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው አብራቸውን ቆየ በቅድሚያም ከ264 ሚሊየን ብር በላይ ግምት ያላቸው ዕቃዎች በቁጥጥር ስር መዋላቸው በዛሬው ዕለት ተሰምቷል። የጉምሩክ ኮሚሽን ከመጋቢት 12 እስከ መጋቢት 18 ቀን ባደረገው ክትትል 257 ሚሊዮን ብር ገቢ የኮንትሮባንድ እቃዎችና 136 ሚሊዮን ብር የውጭ በድምሩ 264 ሚሊዮን ብር ግምት ያላቸው የኮንትሮባንድ እቃዎችን በተለያዩ ቅርንጫፍ ጽህፈት ቤት ተይዘዋል ማለቱ በዛሬው ዕለት ተገልጿል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል የተለያዩ ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛጅ እጾች፣ መድኃኒት፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበትም ተጠቅሰዋል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድ በመቆጣጠር ሞያሌ፣ ኮምቦልሻና ሐዋሳ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 81 ሚሊዮን 36 ሚሊዮን እና 32 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዝ ተችሏል። የኮንትሮባንድን እቃዎች በጉምሩክ ኮሚሽን ሰራተኞች በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 16 ተጠርጣሪ ግለሰቦችና ዘጠኝ ተሽከርካሪዎችም በቁጥጥር ስር መዋላቸውን ከጉምሩክ ኮሚሽን በኩል ያገኘነው መረጃ ያመላክታል። በሌላው መረጃችን ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የወርቅን ሽያጭ በተመለከተ በዛሬው ዕለት በዓለማችን የመጀመሪያውን ሪከርድ ለመስበር የቻለ አዲስ አሻሻጥ መኖሩ ነው በዛሬው ዕለት የተዘገበው። አሁንስ የተባለው የወርቅ አይነት በ28 ነጥብ 35 ግራም የሚመረተው በ3100 የአሜሪካ ዶላር ለሽያጭ በመቅረብ በዛሬው ለት ከፍተኛውን የዓለም ሪከርድ መስበር መቻሉ ነው የተገለጸው። ይህም ያልታሰበ ጭማሪ የመት የሚመጣው ማለትም ጭማሪው የታየው የዶናልድ ትራምፕ የታሪፍ ቀነ ገደብ እየተቃረበ ባለበት ወቅት ላይ መሆኑን የመረጃ ምንጮች በዛሬው ዕለት ረፋዱን ዘግቦታል። በሌላው መረጃችን እንግሊዛዊው ግሪን ሞቨን የተሰኘው ዓለም አቀፍ የመኪና ክራይ ኩባንያ በኢትዮጵያ ውስጥ ስራውን በይፋ መጀመሩን በዛሬው እለት አስታውቋል። ኩባንያው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ስራውን የጀመረ ሲሆን፣ ወደ ሌሎች ሀገራት ከተሞች ለማስፋፋት እቅድ እንዳለውም አስታውቋል። ኩባንያው በኢትዮጵያ ውስጥ ስራ ለመጀመር የሁለት ዓመት ድርድር ማድረጉን በሂደት ውስጥም የተለያዩ ተግዳሮች እንደገጠመውም ገልጿል። በተለይ ዓለም አቀፍ የንግድ ልምዶችንና የኢትዮጵያ የሕግ ማዕቀፍ ማጣጣም ትልቅ ፈተና እንደነበረበትም ያስታወቀ ሲሆን ግሪን ሞቨን ከኤክስፖንሽና ከቢንግ ኮንግ የመሳሰሉ ዓለም አቀፍ የቦታ ማስያዣ መድረኮች ጋር የተዋህደ ቴክኖሎጂን በመጠቀም ለሀገር ውስጥና ለዓለም አቀፍ ተጓዦች ምቹ አገልግሎት ለመስጠት በኢትዮጵያ ከሚገኘው ኤክስለሰንስ መኪና ክራይ ኩባንያ ጋር በሽርክና መስራቱን ገልጿል። ኩባንያው በኢትዮጵያ ስራ መጀመሩን የውጭ ምንዛሬ እንደሚያስገኝና ለአካባቢው ኢኮኖሚ እድገት አስተዋጽኦ እንደሚያደርግም ይጠበቃልም ተብሏል። በሌላው መረጃችን አስገዳጅ መመሪያ ማለትም ለሁሉም ባንክ ተጠቃሚዎች የሚሆን አዲስ መረጃ በዛሬ ዕለት ተሰምቷል። የአዲስ አበባ ከተማ አስተዳደር ባንኮች በምሽት እንዲሰሩ ያወጣው መመሪያ እስካሁን ተቀባይነት እንዳላገኘ ተገለጸ። በከተማው ንግድ ቢሮ ኃላፊ ወይዘሮ ሐቢባ ሲራጅ ፊርማ የወጣው ደብዳቤ ካሳለፍነው ሳምንት ጀምሮ ሁሉም የከተማው ንግድ ቤቶች እስከ ምሽት ሦስት ሰዓት ተኩል ክፍት መሆን እንዳለባቸው ተደንግጓል። ከተጠቀሰው ሰዓት በፊት የዘጋ አስር ሺህ ብር መቀጫ እንደሚጣልበትም የሚገልጽ መሆኑ ይታወሳል። ይህ ጉዳይ በከተማዋ የሚገኙ ባንኮችን የሚያጠቃልል ቢሆንም እስካሁን ግን በጉዳዩ ላይ ስምምነት ሊደረስ እንዳልተቻለ ለመረዳት ተችሏል። የንግድ ቢሮ ባንኮች ይህንን መመሪያ ተግባራዊ እንዲያደርጉ የሚል ትዛዝ ብሔራዊ ባንክ እንደሚያስተላልፍ ጥያቄ ማቅረቡ ተገልጿል። ይሁንና እስካሁን ድረስ የብሔራዊ ባንክ ኃላፊዎች በዚህ ላይ ውሳኔ ላይ አልደረሱም። የባንክ ባለሙያዎች እንደሚናገሩት ብሔራዊ ባንክ እንደዚህ አይነት ትዛዝ መስጠት የሚያስችል መብት የለውም የሚልም ነው። አንድ ባለሙያ ሲናገሩ እንዲህ አይነት ውሳኔ የሚመራው በገበያ ፍላጎት እንጂ በባለስልጣናት ትዕዛዝ አይደለም። ብሔራዊ ባንክ የባንኮችን እንቅስቃሴ ይቆጣጠራል እንጂ የስራ ሰዓታችንን የመወሰን መብት የለውም ብሏል። ከዚህ ቀደም አንዳንድ ባንኮች የሥራ ሰዓታቸውን በማራዘም እስከ ምሽት ይሰሩ እንደነበር የጠቀሱት ባለሙያው፣ ይሁንና የዲጂታል ባንኪንግ ሥርዓት እየተስፋፋ ከመምጣቱ ጋር ይህ እንደ ቀረ ነው ያስረዱት። ሲል ሰሎዳ ረፋዱን መረጃውን አውጥቶት ወደ እናንተ አድርሰናል። በሌላው መረጃችን የአዲስ አበባ ስራና ክሎት ሚኒስትር ወጣቶችን በሚመለከት አዲስ የስራ እድል ሊፈጠር መሆኑ ተሰምቷል። በአዲስ አበባ ከተማ ሶስተኛው ዙር የወጣቶች የስራ ልምምድና የክሎት ሚኒስትር ከ14 ሺህ በላይ ዜጎች ተጠቃሚ እንደሚሆኑ የከተማ አስተዳደሩ የስራና ክሎት ቢሮ አስታውቋል። የቢሮው የሥራ ስምሪት አገልግሎት ዳይሬክተር እንደገለጸው ከሆነ የሥራ ላይ ልምድ በስኬት መጠናቀቁን ተከትሎ አሁን ላይ ሶስተኛው ዙር መዝገባ እየተካሄደ እንደሆኑም ገልጸዋል። በመርሃ ግብሩ የሚታወቁት ወጣቶች ከ15 እስከ 25 እድሜ ክልል ውስጥ የሚገኙ ከ12ኛ ክፍል በታች ያሉና ስራ የሌላቸው መሆኑንም ማብራታቸውን ከሚኒስቴር መሥሪያ ቤቱ በኩል ያገኘነው መረጃ ያመላክታል። በሌላው መረጃችን የኢትዮጵያ አርቴፊሻል ኢንተለጀንት ዘርፍ በትምህርት፣ በግብርና በፋይናንስ ዘርፍ ከፍተኛ አስተዋጽኦ እያደረገ ቢሆንም የመረጃ እጥረትና የሰለጠነ የሰው ኃይል እጥረት ከፍተኛ ፈተና ሆኖበታል ተብሏል። የኢትዮጵያ አርቲፊሻል ኢንተልጀንት ኢንስቲትዩት ዋና ዳይሬክተር በኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖ ላይ በሰጡት ጋዜጣዊ መግለጫ ላይ መረጃ ለአርቲፊሻል ኢንተለጀንት ስርዓቶች ነዳጅ መሆን አስተዋጽኦን ሰጥቷል። የሚገልጥም ትልቅ ፈተና መረጃን በአግባቡ ማግኘት ነው ማለታቸው የተገለጸ ሲሆንም፣ አብዛኛው ያለው መረጃ ጥራት የሌለው መሆኑንም ጨምረው መግለጻቸው ነው። በዛሬው ዕለት የተገለጸው መደመጥ ያለባቸው ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።